ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ኒውስ ቤተሰቦች፣ እንደምናላችው የለው ዜና ውጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማር ዜናዎችን ነግራችኋለው። አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ መካከል የሚደረገው ውጊያ በከተሞች ጭምር ተባብሶ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በይፋን መስረት ተከትለው ወደ ፋኖ የሚቀላቀሉ የአገዛዝ ወታደሮች ቁጥር ዛሬም ጨምረዋል ተብሏል። በሌላ በኩል አገዛዙ ከዓመታት በኋላ መልሶ እንዲቋቋም ያደረገው የባህር ኃይል ተዘጋጅተን እየጠበቅን ነው ሲል አስታውቋል። በተያያዘም የአገዛዙ መከላከያ መረጃ ኃላፊ ጄኔራል ጌታቸው ጉዲናም ጦርነቱን በአሸናፊነት በማጠናቀቅ ሰላም እናሰፍናለን ሲሉ ተደምጧል። በዝርዝር እንመለከታለን። ወደ ትግራይ ክልል የውጭ ሀገር ዜጎች እንዳይሄዱ የፌዴራል መንግስት መከልከሉ ሰምቷል። የብልጽግናው መንግስት ወደ ትግራይ ክልል ማንኛውም የውጭ ሀገር ዜጋ ለመሄድ መከልከሉን ተከትሎም በቦሌ ዓለም አቀፍ ኤርፖርት ወደ መቀሌ አሉላ አባ ነጋ ኤርፖርት፣ አክሱምና ሽሬ ኤርፖርቶች የውጭ ዜጎች እንዳይሄዱ ክልከላ ተጥሎበናል ያለው ክልሉ ነው። ይህን ክልከላ የተደረገበት የትግራይ ክልል ለፌዴራል ብልጽግና አገዛዝ በጻፈው ደብዳቤ ጉዳዩ የአደጋ መጠኑ በመርዳት አስቸኳይ መፍትሄ ያስፈልገዋል ሲል አስጠንቅቋል። በዚህም ላይ ዝርዝራለን። በመላው ኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ለማድረግ ተነስተዋል። አገዛዙ ያቀረቡትን ጥያቄ እንዲመልስላቸው የሚጠይቁት የጤና ባለሙያዎች ጥያቄያቸው ካልተመለሰ በነገ እለት የሚጀምር የስራ ማቆም አድማ እንደሚያደርጉ አስታውቀዋል። ጥያቄ የቀረበለት የአገዛዙ የጸጥታ ኃይሎች አስተባባሪዎችና ሐኪሞችን በተለያዩ አገሪቱ ቦታዎች ላይ እያሰሩ ይገኛሉ። በዚህም በዛም ተብሎ የጤና ባለሙያዎች ማህበር ፕሬዝዳንትና ሶስት ዶክተሮች መታሰራቸውን ደግሞ ቢቢሲን የዘገበው በዝርዝር እናያለን። ፖለቲከኛው አቶ ልደቱ አያሌው የመሩት የአብሮነት ኢትዮጵያ የሰኘ ድርጅት ሊመሰረት መሆኑ ተሰማ። አቶ ልደቱ አያሌው በጊዜያዊ አስተባባሪነት የሚያስተባብሩትና ዋና ዓላማው በኢትዮጵያ ውስጥና በውጭ ያለውን የፖለቲካ ኃይሎችን ትግል ወደ ትብብርና አብሮነት ለማምጣት የኢትዮጵያን ቀጣይነት ታሳቢ ያደርገው ስራ ለመስራት ነው የተባለው የድርጅት በአሜሪካ ነው የሚመሰረተው። የአብሮነት ኢትዮጵያ የተባለው የተቋም በአቶ ልደቱ አያሌው ተፈርሞ በዛሬው ዕለት ባሰራጨው መግለጫም በጦርነት ተፋላሚ የሆኑ የፖለቲካ ኃይሎች የፖለቲካ ቅራኔዎቻቸውን በውይይትና በድርድር መፍታት የሚችሉበት ሁኔታ ማመቻቸት ከዓላማዎች መካከል አንዱ ነው ብሏል። በዝርዝር እናያለን። አሜሪካና ቻይና ለሶስት ወር ታሪፎቻቸውን ለመቀነስ ተስማምተዋል። አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉት ታሪፍ ለዘጠና ቀናት ለመቀነስ መስማማታቸው ዓለምን እያነጋገረ ይገኛል። እንዴት የሚለውን በዝርዝር እናያለን። እነዚህና ሌሎች ዜናዎችን ነግራችኋለሁ። አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ መካከል የሚደረገው ውጊያ በከተሞች ጭምር ተባብሶ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በይፋ መስረቱ ተከትሎ ወደ ፋኖ የሚቀላቀሉ የአገዛዙ ወታደሮች ቁጥርም ጨምሯል። በሌላ በኩል አገዛዙ ከዓመታት በኋላ መልሶ እንዲቋቋም ያደረገው የባህር ኃይል ተዘጋጅተን እየጠበቅ ነው ሲል አስታውቋል። የአገዛዙ መከላከያ መረጃ ኃላፊ ጄኔራል ጌታቸው ጉዲና ደግሞ ጦርነቱን በአሸናፊነት በማጠናቅ ሰላም እናሰፍናለን ሲሉ ተናግረዋል። አሁንም በቀጠለው ጦርነት በአማራ ክልል እነዚህ የአገዛዙ ጄኔራሎችና ተቋማት ዛቻቸውና ወንጀላቸውን ቀጥለዋል። የፋኖ ኃይሎች በምዕራብ ጎንደር ዞን ከመተማ ከተማ ወደ ሽመልጋራ በተሽከርካሪዎች ሲጓዙ የነበሩ የአገዛዙ አድማብተናና ፖሊስ አባላት ላይ በፈጸሙት የደፈጣ ጥቃት በርካቶች መገደላቸው ታውቋል። በዞኑ ለስምሪት አዲስ ከተመደቡ 720 የአድማብተና አባላት መካከል አብዛኛዎቹ ፋኖን ተቀላቅለዋል የሚሉት የመረጃ ምንጫዎች የቀሩት በፊት ለፊት ውጊያና የደፈጣ ጥቃት እያለቁ ነው ይላሉ የሚገኘውና በሌትራል ጄኔራል ብራኑ በቀለ የመራው የአገዛዙ መከላከያ ሰሜን ምዕራብ እዝ ውስጥ በሌትራል ጄኔራል ወርቆ ጉደታ የመራው 503ኛ ኮር 78ኛ ክፍለ ጦር አባላት በርካታዎች ከነትጥቃቸው ከግዳጅ ቀጠና መውጣት ፋኖ መቀላቀላቸውን ለኢትዮ ኒውስ የደረሰው መረጃ ያመለክታል። በሌላ በኩል በማዕከላዊ ጎንደር ዞን የተለያዩ አካባቢዎች ትላንት ጀምሮ ከባድ ውጊያ መደረጉን በቀጠና የአማራ ፋኖ ብሔራዊ ኃይል አፋ ብኃ አስታውቋል። አገዛዙ የስልክ ግንኙነቱን ማቋረጥ በአስር አቅጣጫዎች በርካታ ኃይሉን በማንቀሳቀስ በበለሳ ወገራ፣ ጎንደር ከተማ፣ ደጎማ፣ ማክሰኝትና ጠዳ ከተሞች ዙሪያ ዘመቻ ለማድረግ በማቀዱ ውጊያ ቢከፍትም ቀድሞ መረጃ የደረሰው የፋኖ ነው። በመልሶ ማጥቃት ከፍተኛ ወታደራዊ ጉዳት ማድረሱን ነው የታወቀው። በዚህም ወገራ ወረዳ ብራና እንዲሁም ደርጋጅ በተባሉ ቦታዎች ምዕራብ በለሳና ኮዞ አቦ አካባቢ ጎንደር ዙሪያ ወረዳ ደንቀዝና ደጎላ አካባቢዎች እንዲሁም በሌሎች የቀጠናው አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የኢትዮኒስ የመረጃ ምንጮች ገልጸዋል። አክለውም የፋኖ ኃይሎች አምባ ጊዮርጊስ ከተማን በመቆጣጠር አስፈላጊውን ወታደራዊ ስራ ሰርተዋል ሲሉ ነ የአካባቢ መረጃ ምንጮች የነገሩን። በተያያዘን በምስራቅ ጎጃም ዞን የአማራ ፋኖ ብሔራዊ ኃይል አባላት ደብረ ኤልያስ ከተማ ውስጥ አሰሳ ማድረጋቸውን የኢትዮኒስ የመረጃ ምንጮች አረጋግጠዋል። በከተማዋ የአገዛዙ ጦር አባላት መገደላቸውን የጠቀሱት የከተማ ነዋሪዎች ደግሞ በፋኖ ተይዘው የተወሰዱ የአገዛዙ ጸጥታ አባላት መኖራቸውን ጨምረው ነግረውናል። የአማራ ፋኖ ብሔራዊ ኃይል በበኩሉ የደብረ ኤልያስ ከተማ አብዛኛው አካባቢ በፋኖ አሳ እየተደረገበት በመግለጽ አራት የአገዛዙ ጦር የጸጥታ አባላት በፋኖ መያዛቸውን ሰላምን አረጋግጧል። በካሬነትና በመረጃ እንዲሁም መንገድ መሪነት በመሆን ጨፍጫፊው መንግስት ሲል ከጠራው አካል ጋር እጅና ጓንት በመሆን በቅድ እየተመሩ ህዝባቸውን ሲያስጨፈጭፉ የነበሩ አራት ሰዎች መያዛቸውን የፋኖ እና የአካባቢው አመራሮች ተናግረዋል። በደብረ ሊያስ ከተማ ሀሳብ ወቅት በፋኖ ኃይሎች የተያዙ የአገዛዙ ሰዎችም አቶ ላይቻል በቀለ፣ አእምሮ መንግስቱ፣ ግዛቸው ይሾወንድና ላመስግን የተባሉ መሆናቸውን አስታውቋል። አገዛዙ በበኩሉ በፋኖ ተይዘው የተወሰዱትን አካላት ንጹሃን ሲል ጠርቶ ጽንፈኛ አባላ ባላቸው አካላት መያዛቸውና መገርላቸውን አስታውቋል። አገዛዙ በትላንትናው ዕለት ጀምሮ ደብረ ኤልያስ ከተማ ፋኖ አሰሳ እየተደረገባት አልካደም። ሆኖም አገዛዙ በከተማዋ ፋኖ ጋራ ውጊያ መደረጉን በመግለጽ ውጊያ መቋቋም ያልቻሉና ጽንፈኛ ንጹሃን ገደሉ ሲል ወንጅሏል። በሌላ በኩል በዚሁ በጎጃም ቀጠና የአገዛዙ መከላከያ፣ ፖሊስና ሚሊሻ በገፍ የአማራ ፋኖ ብሔራዊ ኃይል እየተቀላቀለ ይገኛል ሲሉ የፋኖ የመረጃ ምንጮች ተናግረዋል። ትላንትናና ዛሬ ብቻ ከባሶ ሊበንና አንበር ቀጠና የአገዛዝ ጦር አባላት ፋኖን ተቀላቅለዋል የተባለው በተመሳሳይ በዳንግላ ቀጠና በርካቶች ወደ ፋኖ መቀላቀላቸውን የመረጃ ምንጮችን አመልክተዋል። በጎንደር ወሎና ሸዋ ቀጠናዎች በተመሳይ የአገዛዝ ጦር አባላት ወደ ፋኖ እየተቀላቀሉ መሆናቸውን ለማወቅ ተችሏል። በተለይም የአማራ ፋኖ ብሔራዊ ኃይል ምስረታን ተከትሎ ወደ ፋኖ የሚቀላቀሉ የአገዛዝ ጦር አባላት ቁጥር መጨመሩ ነው የመረጃ ምንጮቻችን ያረጋገጡት። በተያያዘም በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ የሚገኘው የወረዳ አስተዳዳሪ መኖሪያ ቤት የቦምብ ጥቃት ተፈጽሞበት ቤቱ መውደሙን ምንጮቻችን ተናግረዋል። ሆኖም በሰው ላይ የርሰ ጉዳት ስለመኖሩ የታወቀ ነገር አለመኖሩን ምንጮቻችን ጨምረው ተናግረዋል። በሌላ በኩል አገዛዙ መልሶ እንዲቋቋም ያደርገው የባህር ኃይል ሰርገኛ መጣ እንዳይሆንብን ተዘጋጅተን እየጠበቅን ነው ሲል አስታውቋል። አገዛዙ መልሶ ያደራጀው የባህር ኃይል አመራር አባል በሚዲያ እንደተናገሩት በዲፕሎማሲ ወይም በሌላ ዘዴ ወደ ባህር ስለምንቀላቀል ተዘጋጅቶ መጠበቅ ተገቢ ነው ሲሉ ምኞታቸውን ሲናገሩ ተደምጠዋል። አዲስ ባህር ኃይል ተቋቋመ መቋቋሙ ክፋት የለውም። ምክንያቱም ተዘጋጅቶና ተሰናድቶ መጠበቅ ጥሩ ነው። በዲፕሎማሲ ወይም ደግሞ በጊቭ ኤንድ ቴክ የባህር ክልል አግኝቶ በጋራ መስራትን ቢመጣ ሰርገኛ መጣ እንዳይሆን በዛ በተዘጋጀው እና በዲፕሎማሲ በተገኘው ወይም ደግሞ በሌላ ሚንስ በተገኘው ባህር ላይ ወዲያውኑ መርከበኛውን ለማሰማራት እድል ይፈጥራል። የአብይ አህመድ አገዛዝ ወደብ አገኛለሁ ባህር ኃይልም ይኖረኛል በሚል በተከተለው አካሄድ ኢትዮጵያ ከኤርትራና ሶማሊያ ጋር ዲፕሎማሲያዊ ውጥረት አስገብቷት እንደሚገኝ ይታወቃል። በሌላ በኩል ደግሞ የአገዛዙ መከላከያ መረጃ ኃላፊ ጌታቸው ጉዲናም ጦርነቱን በአሸናፊነት ማጠናቀቅ ሰላም እናሰፍናለን ሲሉ ተናግረዋል። ጄኔራል ጌታቸው ጉድና እየተዋጋን ያለነው ጦርነት በኢመደበኛ አደረጃጀት የተደራጁና ኢፍትሃዊ ጦርነት ከሚያደርጉ ቡድኖች ጋር ነው ሲሉ ነው በመከላከያ አመራሩ ስልጠና ላይ መናገራቸው የተሰማ። አክለውም ታዲያ ጄኔራሉ ውጫዊ ኃይሎች ሲፈልጉ የሚያፈራርሷት ሀገር እንድትሆን ኢፍትሃዊ በሆነ መንገድ ለማዳከም ሲሰሩ ቆይተዋል ያሉት ጀነራል ጌታቸው ጉድና ሰራዊታቸው የሚያደርገው ጦርነት ፍትሃዊ ጦርነት ነው ሲሉም ተናግሯ። ሆኖም ጄኔራል ጌታቸው ጉድና ፍትሃዊ ጦርነት እያደረግ ነው የባሉት ጦር ንጹሃንን በድሮን በኢንካናይዝድ መግደላቸውን፣ ትምህርት ቤቶችና የጤና ተቋማት ጨምሮ ንብረት ማውደማቸውን፣ እንዲሁም ወጣቶችን በግዳጅ ወታደር ያፈሳ ወደ ግንባር በማስገባት ወንጀል ፈጽማቸውን ሲጠቅሱ አልተሰሙም። እሳቸውና ጓዶቻቸው በመላው ኢትዮጵያ ላይ የከፈቱት ጦርነት የንጽን ዜጎችን ህይወት ከመቅጠፍን በላይ አለም አቀፍና የሀገር ውስጥ ህጎችን በመጣስ በ ሙሉ በወንጀል የሚያስጠይቅ መሆኑን የማያውቁ የሚመስሉት ጄኔራሎቹም ፍትሃዊ ጦርነት እያደረግ ነው ሲሉ ከራሳቸው አገር ዜጎች ጋር የሚያደርጉን ጦርነት አመካሽተዋል። አገዛዙ ከራሱ አገር ዜጎች ጋር የሚያደርገውን ጦርነት ነው ፍትሃዊ ሲል የሚጠራው የሚሉ በርካቶች ናቸው። ወደ ትግራይ ክልል የውጭ ሀገር ዜጎች እንዳይሄዱ የፌዴራል መንግስት መከልከሉ ተሰምቷል። የብልጽግናው መንግስት ወደ ትግራይ ክልል ማንኛውም የውጭ ሀገር ዜጋ ለመሄድ መከልከሉን ተከትሎ በቦሌ ዓለም አቀፍ ኤርፖርት ወደ መቀላሉ ላባነጋ ኤርፖርትና አክሱምና ሽሬ ኤርፖርቶች የውጭ ዜጎች እንዳይሄዱ ተከልክሏል ተብሏል። ይህን ክልከላ የተደረገበት የትግራይ ክልል ፌዴራሉ ብልጽግና አገዛዝ በጻፈው ደብዳቤ ጉዳዩ የአደጋ መጠን በመርዳት አስቸኳይ መፍትሄ ያስፈልገዋል ብሏል። የብልጽግናው መንግስት ሀገሪቱን በጦርነት የሚመራና የሚያወድማት ከመሆኑም ባለፈ የሚወስናቸው ውሳኔዎች እጅግ አምባገነት የሚታይባቸውና ሁሉንም ነገር መቆጣጠር የሚፈልግ መሆኑን የሚያሳዩ ናቸው። በተለይም በቅርብ ቀናት ውስጥ የብልጽግናው መንግስትና የህወሓት ውጥረት እየጨመረ የመጣ መሆኑን ተከትሎ አገዛዙ አዳዲስ ውሳኔዎችን እንደሚያሳልፍ ሲጠበቅ ቆይቷል። ዛሬ የተሰማው መረጃ አገዛዙ ወደ ትግራይ ክልል የውጭ ዜጎች ለማንኛውም ተግባር እንዳይሄዱ ከለከለ የሚል ሲሆን ይህም በቱሪስት መዳረሻነት የሚታወቀውን የሀገሪቱን የሰሜን ክፍል የሚጎዳ መሆኑን የሚታወቅ ቢሆንም ውሳኔው ፖለቲካዊ ይዘት ያለው መሆኑን የትግራይ ክልል ባወጣው መግለጫ ጠቁመዋል። ከህወሓት ጋር ቅራኔውን መፍታት ያልቻለው የዐብይ አህመድ አገዛዝ ለጦርነት እየተዘጋጀ ባለበት በዚህ ጊዜ እንዲህ አይነት ውሳኔዎች ማሳለፉ በትግራይ ድጋሚ ጦርነት ሊያገረሽ ነው የሚለውን ስጋት ከፍ አድርጎታል። ከሰሞኑና ባለፉት ጥቂት ቀናት የተለያዩ ሀገራት ዜጎቻቸውን በተለይም ወደ አማራ ክልልና ወደ ትግራይ ክልል እንዲሁም ወደ ቤንሻንጉል ጉሙዝና አዋሳኝ አካባቢዎች መሄድ እንደለባቸው ማሳሰቢያዎችን ያወጡ ሲሆን ከዚህ በተጨማሪ ማገዛዚ የውጭ ዜጎቹ ወደ ትግራይና ሌሎች አዋሳኝ አካባቢዎች እንዳይሄዱ የሚከለክል ሕግ ማጽደቁን አስታውቋል። የትግራይ ክልል ጊዜ አሰራር ቱሪዝም ቢሮ ዛሬ ለፌዴራል መንግስት፣ የብልጽግናው መንግስት በጻፈው ደብዳቤ እንደጠየቀው ከሆነ ወደ ትግራይ ክልል የሚሄዱ የውጭ ዜጎች ከቦሌ ኤርፖርት ተከልክለዋል ይላ ከትግራይ ክልል ባህልና ቱሪዝም በኢትዮጵያ አየር መንገድ እየተደረገ ያለውን የጉዞ ክልከላ እንዲቆም ስለመጠየቅ በሚል በተጻፈው ደብዳቤ ከፕሪቶሪያ ሰላም ስምምነት ወዲህ እንደ ትግራይ ባለው ከባድ ሁኔታ ውስጥ ሆነን የተቋረጠውን የቱሪዝም ኢንዱስትሪ ማነቃቃት የተበላሸውን የክልሉን ምስል ደግሞ ለመገንባት ሰላምና መረጋጋት ለማጎልበት የተቋረጠው ማህበራዊ ስር የመጀመርና የማጠናከር እንዲሁም ወጣቶች የቱሪዝም ቢዝነስ የስራ ድል የማጠናከር ስራዎችን እየሰራ መቆየታችን ይታወቃል ይላል። በተጨማሪም በደብዳቤው ላይ ከመጋቢት 2017 ጀምሮ የተፈጠረው ስጋትና ቀጥሎ የታየው የዓለም ማህበረሰብ የጉዞ ማስጠንቂያ ተከትሎ ወደ ትግራይ የሚመጡ የቱሪስቶች ጉዞ መቋረጡ ይታወቃል ያለ ሲሆን፣ ቀጥሎም በትግራይ ክልል የታየው መረጋጋትና ያሳየው ሰላምን የመጠበቅ እጅግ ጠንካራ ተነሳሽነትና ቆራጥነት በክልሉ የተወሰነው የቱሪስት እንቅስቃሴ ማየት መጀመራችን ለህዝባችንና ለቱሪዝም ቤተሰብ የፈጠረለት የተስፋና የመረጋጋት ስሜት መኖሩን አይካድም ብሏል። ሆኖም ግን ካለፉት ሁለት ቀናት ማለትም ከግንቦት 2017 ጀምሮ ወደ ትግራይ ክልል የሚመጡ ቱሪስቶችና የውጭ ፕሮጀክት ባለድርሻ አካላት በኢትዮጵያ በኤርፖርቶች ምክንያት ግልጽ ያልሆነ ክልከላ እየተደረገባቸው መሆኑን ቢሮችን መረጃ ደርሶታል በማለት ቅሬታውን አቅርቧል። ቀርቧል። የተበላሸ የቱሪዝም ምስል በጋራ ደግመን በማነጽ የቱሪዝም እንቅስቃሴ ለማጠናከር በምንጠርበት እንደዚህ አይነት ድርጊት ውስጥ ፍጹም አሳዛኝና የህዝቡ ሞራል የሚጎዳ እንዲሁም የሚፈልገውን ሰላምና መረጋጋት እንዳይመጣ የሚያደርግ ተግባር በመሆኑ የአገዛዙ የቱሪዝም ሚኒስቴር መስሪያ ቤት ጉዳዩን የአደጋ መጠን በመረዳት ችግሩን ከሚመለከታቸው አካላት ጋር በመነጋገር አስቸኳይ መፍትሄ ይስጠን ይላል። ህወሓት በአስገዳጅ ሁኔታ እንደ አዲስ ፓርቲ ለመመዝገብ የብልጽግና አገዛዝ ነገ ግንቦት አምስት የመጨረሻ ቀን ብሎ ያስቀመጠ ሲሆን ህወሓትን ከተመሰረቱ አምሳ ዓመት ነው እንደ አዲስ የሚመዘገብበት ህጋዊ ሆነ ሞራላዊ ግዴታ የለም። ይህ ሁሉ የፖለቲካ ፍላጎትና ውሳኔ ስለሆነ የምንቀበለውም አይደለም በማለት መቃወሙን ቀጥሏል። አሁን ላይ ዶክተር ደብረ ጽዮን ገብረ ሚካኤል እየሰጡት ባሏቸው ማሳሰቢያዎችና መግለጫዎች ህወሓት እንደ አዲስ የሚመዘገብበት ሂደት የለም፣ ተሰርዞ የነበረበት የምስክር ወረቀት ተመልሶ የተሰጠው ነው እያልን ያለ ነው ይላሉ። የአገዛዙ ምርጫ ውርድ ህወሓት እንደ አዲስ ምዝገባ በተመለከተ ዛሬ ወይም ነገ አቋሙን ያሳውቃል ተብሎ ይጠበቃል። በመላው ኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ሲያደርጉ አሁን ላይ ደግሞ አገዛዙ አስተባባሪዎችን ማሰሩን ቀጥሏል። በመላው ሀገሪቱ የኢትዮጵያ ጤና ባለሙያዎች ለሙያቸው ክብርና ተመጣጣኝ ክፍያ እንዲያገኙ ያለ እንቅስቃሴ ማድረግ ጀምረዋል። በተለያዩ ሆስፒታሎች የጤና ባለሙያዎች ተቃውሟቸውን በድምፅና በፎቶ እንዲሁም በጋራ በመሆኑ እያሰሙ የሚገኙ ሲሆን በተለይም በሀገሪቱ ቀዳሚ በሆነው ጥቁር አንበሳ ሆስፒታል ሰራተኞች ተቃውሟቸውን ዛሬ ጠዋት ሲያሰሙ ተስተውለዋል።

የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት አቶ ዮናታን ዳኘው እንዲሁም ሶስት የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች ደግሞ በተለያዩ ቦታዎች በቁጥጥር ስር መዋላቸውን የተሰማው ቢቢሲ ጨምሮ እንደዘገበው ከሆነ አሁን ላይ የሕክምና ባለሙያዎችን ጥያቄ ለማፈን አገዛዙ በመላ ሀገሪቱ በተለያዩ የጸጥታ መዋቅር አባሎቹ አፈናውን ቀጥሏል የተባለው። በአዲስ አበባ ከተማ እንዲሁም በአማራና በደቡብ ኢትዮጵያ ክልሎች በቀናት ልዩነት የታሰሩ የጤና ባለሙያዎች ቁጥር አምስት ደርሷል ይላል ቢቢሲ። በአዲስ አበባ ከተማ ሌሎች አምስት የጤና ባለሙያዎች ደግሞ ከሁለት ቀናት እስር በኋላ ተለቀዋል ነው የተባለው። የጤና ባለሙያዎች ከሰሞኑ እያደረጉት ላለው እንቅስቃሴ ድጋፉን የገለጸው የጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን አቶ ዮናታን የታሰሩ ትላንት እሁድ ግንቦት 3 2017 እንደሆነ የማህበሩ ምክትል ፕሬዝዳንት አቶ መለሰ ባታ ተናግረዋል። በ2015 የተመሰረተው ማህበሩ የሚመሩት አቶ ዮናታን በአማራ ክልል ምስራቅ ጎጃም ዞን በሚገኘው ቢቸና የመጀመሪያ ደረጃ ሆስፒታል የጤና ባለሙያ መሆናቸውን አቶ መለሰ ገልጸዋል። ምክትል ፕሬዝዳንቱ እንደሚናገሩት አቶ ዮናታን እሁድ ከሰዓት የተያዙት ክምሪያ ቤታቸው ከመያዛቸው በፊትም ቅዳሜ ዕለት የሚሰራበት ሆስፒታል አካባቢ በሚኖርበት ሰፈር በሚገኝ ፖሊስ ጣቢያ ለምርመራ እንደሚፈለግ ደውለው እንዳስታወቁት ነግሮን ነበር የሚሉት ምክትላቸው ይህ ከሆነ ከአንድ ቀን በኋላ በቁጥጥር ስር ውሏን ይላል። ከማህበሩ ፕሬዚዳንት ጋር አጭር የስልክ ንግግር ማድረጋቸውን የሚጠቅሱት ምክትል ኃላፊው አቶ መለሰ በአሁኑ ሰዓት በፖሊስ ጣቢያ ውስጥ እንደሚገኝና ብዙ ችግር እንዳልደረሰበት ከራሱ መስማታቸውን ለዩስ ተናግረዋል። ይሁንና የስልክ ጥሪው በመቋረጡ ምክንያት የማህበሩ ፕሬዚዳንት ታሰረበት ምክንያትም ሆነ ስለተደረገበት ምርመራ በዝርዝር አልነገረኝም ብለዋል። ፕሬዚዳንቱ አቶ መለሰ ግን አቶ ዮናታን ስር የጤና ባለሙያዎች ከሰሞን እያደርጉ ካለው እንቅስቃሴ ጋር የተያያዘ ነው ብለው እንደሚያምኑ ሌቢስ ተናግሯል። ማህበሩ በጤና ባለሙያዎች እየተነሱ ያሉ ጥያቄዎችን በአግባቡ እንዲመለሱ የሚያሳስብ ደብዳቤዎች መጽሐፉን የሚያስታውታ አቶ መለስም ከማህበሩ ጥያቄ ጋር የተያያዘ ነው ብለው በደንብ የነው የምናምነው፣ ምናልባት የሚያዘው አካል ከሌላ ጋር ሊያያይዘው ይችላል፣ እርሱ ግን እኛን የሚመለከት አይደለም ይላሉ። የጤና ባለሙያዎች ለአሞታ ሲያነሷቸው የነበሩ የደሞዝና ሌሎች ጥያቄዎች የማይመለስ ከሆነ አድማ እንደሚመት ከሰጡት ማስጠንቂያ ጋር በተያያዘ በቁጥጥር ስር የዋሉት አቶ ዮናታን ብቻ አይደሉም። ባለፈው ሳምንት አርብ ግንቦት 1ን 2017 ዓም ሶስት የአርባ ምንጭ አጠቃላይ ሆስፒታል ዶክተሮች በፖሊስ እንደተያዙም የቤተሰብ አባሎቻቸው ተናግረዋል። በቁጥጥር ስር የዋሉትም ዶክተር በርናባስ ሳሙኤል፣ ዶክተር መላኩ አልማው እና ዶክተር ሀብታም ጌታቸውም በአርባ ምንጭ ዩኒቨርሲቲ መምህር እና በአርባ ምንጭ አጠቃላይ ሆስፒታል ዶክተሮች ናቸው። የጤና ባለሙያዎቹ በፖሊስ ቁጥጥር ስር የዋሉት አርብ ዕለት የጤና ባለሙያዎች እንቅስቃሴ በመደገፍ በህብረት የተነሱት ፎቶግራፍ ማ ማህበራዊ ሚዲያ ላይ ካጋሩ በኋላ ነው ተብሏል። የጤና ባለሙያዎቹ በሆስፒታል ሲደርሱ አካባቢ ላይ የመንግስት ኃላፊነት የጸጥታ አካላት ተገኝተው እንደነበረም ተገልጿል። አሁን ላይ በአዲስ አበባ ከተማ የሚገኙ አራት የጤና ባለሙያዎችን በተመሳይ በጤና ተቋም ውስጥ ተሰብስበው ለእንቅስቃሴ ያላቸውን ድጋፍ ከገለጹ በኋላ ታስረው ነበር። በንፋስ ስልክ ቀራኒዮ ክፍለ ከተማ ወረዳ ሁለት ጤና ጣቢያ ሰራተኞች የሆኑት አራቱ የጤና ባለሙያዎች በቁጥጥር ስር የዋሉት ባለፈው ረቡዕ ሚያዚያ 29 2017 የነበረ ሲሆን ተፈተዋል ተብሏል። አገዛዙ ጥያቄያቸውን ከመመለስ ባለፈ የሀገሪቱ የጤና ባለሙያዎችን በመወንጀልና ስማቸውን በማጥፋት የፖለቲካ ፍላጎት አላችሁ በማለት የጽንፈኛ ኃይሎችን ሀሳብ ነው የምትደግፉ በሚል በተለያዩ ቦታዎች ማሰሩን የቀጠለ ሲሆን በነገው ዕለት በመላ ሀገሪቱ የጤና ባለሙያዎች የሚያደርጉት አድማ ይጀምራል ተብሎም ይጠበቃል። ፖለቲከኛው አቶ ልደቱ አያሌው የመሩት የአብሮነት ኢትዮጵያ የሰኞ ሪት ሊመሰረት መሆኑ ተሰምቷል። አቶ ልደቱ አያሌው በጊዜው አስተባባሪነት የሚያስተባብሩትና ዋና ዓላማው በኢትዮጵያ ውስጥና በውጭ ያለውን የፖለቲካ ኃይሎችን ትግል ወደ ትብብርና አብሮነት ማምጣት፣ የኢትዮጵያን ቀጣይነት ታሳቢ ያደረገ ስራ ለመስራት ያለመን የተባለው ድርጅት ምስረታው በአሜሪካ ነው ተብሏል። የአብሮነት ኢትዮጵያ የተባለው የተቋም በአቶ ልደቱ አያሌው ተፈርሞ በዛሬው ዕለት በተሰራጨው መግለጫም በጦርነት ተፋላሚ የሆኑ የፖለቲካ ኃይሎች የፖለቲካ ቅራኔዎቻቸውን በውይይትና ብርድር መፍታት የሚችሉበት ሁኔታ ለማመቻቸት ከዓላማዎች መካከል አንዱ ስለሆነ አላማ የምትጋሩ ትጋሩ ተቀላቀሉኝ ብሏል። የአብረውነት ኢትዮጵያ የተሰኘው ይህ ድርጅት እየተመሰረተ ስለሆነ ፍላጎት ያላቸው በሙሉ ተቀላቀሉኝ ያለው የዛሬው መግለጫ በአቶ ልደቱ አያሌው ፊርማ ተረጋግጦ የወጣ ሲሆን በአሁኑ ወቅት ሀገራቸው ኢትዮጵያ የምትገኘውን ሕልውና በሚፈታተን ከፍተኛ የእርስ በርስ ጦርነትና የኢኮኖሚ ቀውስናት፣ በአንድ በኩል የወቅቱ የብልጽግና አገዛዝ የፖለቲካ ችግሮችን በኃይል አማራጭ ብቻ ለመፍታት ካለው ፍላጎት በመነጨ ሀገሪቱ ወደ ለየለት የእርስ በርስ ጦርነት እንድትገባ ከፍተኛ የሕልውና አደጋ ውስጥ እንድትወድቅ አድርጓታል ይላል ከአገዛዙ በተጻራሪ የቆሙ ተቃዋሚ ኃይሎች አገዛዙን በብቃት ታግለው ማሸነፍና ዘላቂ ለውጥ ማምጣት በሚችሉበትና የትብብርና የጥንካሬ እርዣ ላይ አይደሉም ሲል የገለጸው መግለጫው ከነዚህ የሁለት ወገን ድክመቶች ቢያንስ የአንድ ድክመት ተገቢ መፍትሄ ካላገኘ በተለም ተቃዋሚ ኃይሎች ብሔር ተሻጋሪ የሆነ የጋራ ትብብር ፈጥረው አገዛዙን መታገልና ማሸነፍ ካልቻሉ በስተቀር ሀገሪቱ ህልውናዋን አስጠብቃ የመቀጠል እድሏ እጅግ ጠባብ ይሆናል ማለት አስቀምጧል። ይህ መሰረታዊ ክፍተት ተገንዝበንና በውጭ ሀገራት የኖር ጥቂት ኢትዮጵያውያን ጊዜው አስተባባሪ ኮሚቴ በማቋቋም አንድ ለትርፍ የማይሰራና የአብሮነት ኢትዮጵያ የተሰኘ ተጽዕኖ ፈጣሪ ተቋም ወይም ፕሬሸር ግሩፕ በማቋቋም ሰላማዊ ትግሉን በተለየ መንገድ አጠናክረን ለመቀጠል ጥረቱ ማድረግ ላይ እንገኛለን ያለ ሲሆን፣ የአብሮነት ኢትዮጵያ በአሜሪካ ሀገር ህግ መሰረት ተመስርቶና ተመዝግቦ የሚሰራ ለፖለቲካ ስልጣን የማይወዳደር ነገር ግን ለፖለቲካ ጉዳዮች ልዩ ትኩረት የሚሰጥና ተጨባጭ የፖለቲካ ለውጥ በኢትዮጵያ ለማምጣት የሚሰራ ተጽዕኖ ፈጣሪ ድርጅት እንዲሆን ታስቦ በመቋቋም ላይ ይገኛል ብሏል። መግለጫው ቀጥሎ የሚያብረን ኢትዮጵያ ዋና ዓላማ በሀገራዊ የፖለቲካ ጉዳይ ላይ ቀጥተኛ ተሳትፎ የማድረግ ፍላጎት ያላቸው ዜጎችና ትውልደ ኢትዮጵያውያን የሆኑ ግለሰቦችን የብሔር፣ የሃይማኖትና የርዕዮተ ዓለም ልዩነት ሳይገድባቸው በሀገራዊ ጉዳይ ዙሪያ እየተገናኙ የሚወያዩበትና የሚደራደሩበትን ነፃ መድረክ መፍጠር፣ የጋራ ዲፕሎማሲና የተቃውሞ ትግል ለማካሄድ የሚያስችላቸው ትብብር እንዲፈጥሩ ማገዝ፣ በጦር ምትፋላሚ የሆኑ የፖለቲካ ኃይሎች የፖለቲካ ቅራኔያቸውን በውይይትና በድርድር መፍታት የሚችሉበትን ሁኔታ ማመቻቸት በአጠቃላይ የኢትዮጵያ ዘብ እንደ ትግል ተጠናክሮ ሀገሪቱ ከገጠማት የህልውና አደጋ ለመታደግ ዘላቂ ለውጥ ለማምጣት እንዲችል የበኩሉን ትግል ማድረግ ነው ይላል። የምንገኝበት ወቅት እጅግ አሳሳቢ የሆነና ኢትዮጵያውያን ከመቼውም ጊዜ በላይ የብሔርና፣ የሃይማኖት የርዕዮተ ዓለም ልዩነቶቻቸው ለጊዜው ወደ ጎን በማስቀመጥ በጋራ ህልውና ጉዳዮቻቸው ዙሪያም ተባብረን በመቆም ሀገሪቱ የተጋረጠባትን የመበታተን አደጋ ማዳን የሚጠበቅብን ወቅት ላይ ነው ብሏል። በእርግጥ በአገሪቱ በተጨባጭ ከተጋረጠባት የህልውና ጥፋት መዳን ካለባት ሀገራት ኢትዮጵያውያን በመካከላችን ያሉ ማንኛውም አይነት ልዩነቶችና ቅራኔዎች በግጭትና በጦርነት ሳይሆን በውይይትና በድርድር ለመፍታት ቁርጠኛ አቋም መውሰድ የምርጫ ጉዳይ ሳይሆን ግዴታችን ነው ያለው መግለጫው፣ ለጊዜው በአገር ደረጃ ይህን የማድረግ ቢሳንን እንኳን የወቅቱ ትግል በአሸናፊነት መወጣት እንዲቻል ቢያንስ በተቃዋሚ ጎራ ደረጃ ትብብር ጉዳይ በብቃት ልናሳካው ይገባል። ይህን ማድረግ ካልቻልን ግን በወቅቱ ትግል ተሸናፊ መሆናችንም ሆነ የሀገራችን እየተላለቁ የመፍረስ አደጋ አይቀሬ ነው ብሏል። አቶ ልደቱ አያሌው ወደ ሀገራቸው እንዳይገቡና የፖለቲካ እንቅስቃሴ እንዳያደርጉ በአገዛዙ እገዳ ከጣለባቸው በኋላ ለመጀመሪያ ጊዜ መሰረትኩት ያሉት የቅርብ ጊዜ ድርጅትና እያስተባበሩት ያለው ተቋም ይህ የአብሮነት ኢትዮጵያ ነው። አሜሪካና ቻይና ለሶስት ወር ታሪፎቻችን ለመቀነስ ተስማምተዋል። አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለዘጠና ቀናት ለመቀነስ ስምምነት ላይ ደርሰዋል። የአሜሪካ ግምጃ ቤት ዋና ጻፊ ስኮት ቤስት ለዘጠና ቀናት ሁለቱ ሀገራት የጣሉትን ታሪፍ በ1500 ዝቅ ለማድረግ መስማማታቸውን ተናግረዋል። ሁለቱ ሀያላን ሀገራት እዚህ ስምምነት ላይ መድረሳቸው የተገለጸው በሳምንት መጨረሻ በስዊዘርላንድ በዝግ ንግግር ሲያደርግ ከቆዩ በኋላ ነው። ይህ ንግግር ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገ ውይይት ነው። ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ 145 በመቶ ታሪፍ ሲጥሉ፣ ቤጂንግ በምላሹ ከአሜሪካ በሚገቡ ምርቶች ላይ 125 በመቶ ታሪፍ ጥላለች። ይሁን እንጂ አሁን አሜሪካ በቻይና ምርቶች ላይ የጣለችው ታሪፍ ለዘጠና ቀናት ወደ 30 በመቶ ዝቅ ስታደርግ፣ ቻይና በአሜሪካ ሪፖርቶች ላይ የጣለችውን ታሪፍ ደግሞ እንዲሁ ለተመሳሳይ ቀናት ወደ አስር መቶ ዝቅ አድርጋለችም አሜሪካ ህገ ወጥ የሆነውን የፌንታሊን ኦፒዮድ እጽ ለመቆጣጠር በሚል ያካተችው እርምጃ እንዳሉ መሆናቸውም ተገልጿል። የአሜሪካ ባለስልጣናት የቻይና መንግስት ችግሩን ለመፍታት ባሳየው ፈቃደኝነት መደነቃቸውንም ተናግረዋል። አሜሪካና ቻይና የገቡበት የንግድ ጦርነት በፋይናንስ ገበያና በዓለም ላይ ግሽበትን ያስከትላል የሚል ፍርሃት ቀስቅሶ ነበር። የአሜሪካ ግምጃ ቤት ዋና ጻፊ ስኮት ቤስት ውይይቱ ገንቢና ውጤታማ ሲሉ የገለጽ ሲሆን የቻይናው ምክትል ጠቅላይ ሚኒስትር ሚስተር ሂሊንግ በበኩላቸው ንግግሮቹ በጥንቀትና በመግባባት እየተካሄዱ መሆናቸውን ገልጸዋል። ቢቢሲ በጄኔቭ ሲደረግ የቆየ ሁለት ቀን ንግግር መጠናቀቁን ተከትሎ የአሜሪካ የንግድ ተወካይ አምባሳደር ጃምኒየስ ግሪር ከቻይናውያን አጋሮቻችን ጋር የደረስነበት ስምምነት አሜሪካ ያለባትን አንድ ነጥብ ሁለት ትሪሊዮን የንግድ ጉድለት ይቀንሳል ሲሉ መናገራቸውን ገልጿል። ቤሴንት አሜሪካና ቻይና በመካከላቸው የተፈጠረው የንግድ ጦርነት ማቀዝቀዝ ረገድ ወሳኝ የሆነ እርምጃ ላይ መድረሳቸውን ሲናገሩ ምክትል ጠቅላይ ሚኒስትር ሂ ደግሞ ንግግሩ ለሁለቱ ሀገራት ትልልቅ ጠቀሜታ አለው ነገር ግን ለአለም አቀፉ ምጣኔ ሃብት መረጋጋት ና እድገት ትልቅ አስተዋጽኦ ደግሞ ይኖረዋል ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ሁለቱ ተደራዳሪ ወገኖች በዋና ጉዳዮች ላይ መግባባት ላይ መረሳቸውን እንዲሁም የምጣኔ ሀብትና ንግድ ምክክር መንገዶችን የሚያሳልጥ ቡድን ለመስረት መስማማታቸውን ጭምር ተናግረዋል። የዓለም ንግድ ድርጅት ዋና ተቆጣጣሪ የሆኑት ንጎዚ ኦኮንጆ ኢዌላ ደግሞ ንግግሩን ወደ ትክክለኛ አቅጣጫ የሚደረግ ጉዞ ሲሉ አድንቀውታል። የተወዳችሁና የተከበራችሁ የቲዩኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።